ትሁትን አገተቻት። ትሁትን አግታ አንድ ሚሊዮን ብር የማታመጣ ከሆነ ትሁትን እገላታለሁ። አባዬ በአሁኑ የምሬ ነው እየዋሸሁ አይደለም ብላ አለች። ዳኒ እጅጉን ተናደደ። ቆይቺ፣ አረመኔና ጨካኝ ሴት መቼ ነው ከህይወታችን የምትወጣው? ብሎ አለ። ካሊብ ካሊብ፣ ችግር የለውም እኔ ገንዘቡን እሰጥሻለሁ ነገር ግን ትሁቴ፣ ምንም ነገር እንድትሆን አልፈልግም ብሎ አለ። አባባ ለምንድን ነው እንደዚህ ስለ ትሁት አጥብቀህ የተጨነከው? አንተ አይደለህም እንዴ ከቤት አባረርካትና ክፉ ፊት የሰጠሃት፣ እንዲሁም ደግሞ ክብሯን ዝቅ ያደረክባት? አሁን ደግሞ የምን እሰጥሻለሁ ማለት ነው ብሎ ሲል፣ አባዬ እባክህ አንተ ምንም እየተረዳኸኝ አይደለም። ዳኒም ቢሆን አይረዳኝም። እኔ ትሁትን አፍቅሪያታለሁ ነው የምላችሁ። ምን ጭራሽ ፍቅር? አዎ። ሲይሄን ሰሞን ከወንድ ጋር ሳያትም ሆነ ከማንም ሰው ጋር ሳያት የምናደደውና የምቀናው ፍቅር ይዞኝ ነው እንጂ ሌላ ይመስላችኋል እንዴ? እኔ ምን አገባኝ፤ እስከ ዛሬ ትሁትን እኔ መች ተቆጣጥሬያ ታውቃለሁ። አሁን ግን እራሴ መቆጣጠርና እራሴ ማስቆም አልቻልኩም፣ ከእሷ ፍቅር ይዞኛል ነው የምልህ አባዬ ብሎ አለቀሰ። አባባ እጅጉን ደነገጠ። ለካስ ልጄ ተይዘህብኝ ነው እንደዚህ የምትሆነው ታዲያ ለምንድን ነው በግልጽ ያልነገርካት? ብሎ ሲለው እንዴ እሷ እኮ ሌላ ፍቅረኛ አላት። እንደውም በባለፈው ሀብል ሰጥቻት ፍቅረኛዬ ሌላ አግብቷል እንካ አልፈልግም ብላ መለሰችልኝ። እና አንተ የያዘ ግን ከመቻ ጀምሮ ነው? አይ አባዬ የሆነ ምሽት ላይ ሂደን ምዕራት እንኳ አልበላንም። ያን ጊዜ ከዛም በኋላ ነው ትኩር ብዬ ያየኋት። ግን የእሷ መልካምነትና ቅንነት እኔን እየሳበኝና ልቤ ውስጥ እየገባች ቲና ደግሞ እየወጣች በቃ በዛ አጋጣሚ ነው ብሎ አለ። ዳኒ እጅጉን ደስ አለው። እውነትም ይገባታል። እውነት እውነቴ ነው የምልህ ካሊብ። አንተ በርግጥ እንደኔ ሁላ የመበሳጨት ነው ስራ፣ ነገር ግን ኤደንና እንዲሁም ትሁቴ የሚያቀራርባቸው ነገር መልካምነታቸውና ለሰው ልጅ ያላቸው ክብር ነው። ስለዚህ እድለኛ ነህ፣ ያው ትሁት ፍቅርህን ከተቀበለችው ብሎ አለ። ሰላም ሰላም ውድና የተከበራችሁ የትልሲት ስንዴቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላም ኔደናኔ ለስቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ትሁት ድራማ እንደቀጠለ ይገኛል። አባዬ ኧረ እባክሽን ትሁቴታይ፣ እንደው የሆነ ነገር እንኳ ይዘሽ ወደ ቤተሰቦችሽ አትሄጂም? እንደው በድንገት እኔ በርግጥ ያንችን ስሜት መጋፋት አልፈልግም ብሎ ሲል አባባ፣ አይ አባዬ፣ እኔ እኮ ልጃቸው ነኝ ያስኩ አልያስኩም መቀበላቸው አይቀርም። ነገር ግን አባዬ እባክህን አባዬ፣ እኔ የካሊብን ግልምጫ እና የካሊብን ስድብ በፍጹም አልቻልኩትም። እንዴ እኔም እኮ የሰው ልጅ ነኝ ብላ ስትል ቆይ ምን አደረግኩሽና ነው እንደዚህ የምትዪው ትሁት እህ አንተ ቆይ ምን አገባህና እዚህ ቤት ደመወዝ የሚከፍለኝም ሆነ ሁሉንም ነገር የሚያሟላልኝ አባዬ በዛ ላይ ደግሞ እኔ አንተን ምን አደረግኩና ነው እንደዚህ ክብሬን ዝቅ የምታደርገው የእውነትን የክብርሽን ዝቅ አደረግኩት አዎና አንተ መች እንደ ሰው ቆጥረኸኝ ታውቃለህ ትሰማኛለህ በቃኝ እኔ ከዚህ በኋላ ከአንተ ጋር ማውራት አልፈልግም ብላ አለች ካሌብ እጅጉ እንደነገጠ ቆይ ምን እያደረግኩ ነው ይች ልጅ የእውነትም ገፍቻት አለሁ ተሳድቤያት አለሁ? እንዴ እያለ ብቻውን መመራመር ጀመረ። ዳኒ ዳኒ ካሊብን እውነቷን ነው እውነት ለመናገር ትሰማኛለህ፣ አንድ ቀንም ቢሆን ተረድተሃትም አታውቅም። ስለዚህ አርፈ ብትቀመጥ ይሻልሃል። በቃ ተዋት። እሷ ልጅ እሷ እኮ በጣም ብዙ ነገር የሚገባት ነው። እውነትህን ነው። አዎ እኔ ምልህ፣ ቆይ አንተ ግን ለምንድን ነው ማትወጣው እንዴ ካሊብ፣ መውጣት ካለብን ሁላችንም ነን። የምትወጡት ብሎ የለ እንደ አባዬ። ደግሞ እኔ ዛሬ ጧት ልሄድ ነበር፣ ግን የት ነው የምትሄደው ብሎ ሲጠይቀኝ ቤተሰቦቼ ጋ ነው ለጊዜው ቤት እስከማገኝ ድረስ ብዬ ስለው እዚህ ተቀመጥ ብሎ አለኝ፣ እና ደግሞ ለትልቅም ስራ እንደሚፈልገኝ ሲነግረኝ ነው አርፍ የተቀመጥኩት። ቆይ አንተ ለምንድን ነው እኔን የምትከታተለኝ? እኔን ከመከታተል ይልቅ ትሁትን ብታከብራት ይሻላል ብሎ ልክ ልኩን ነገረው። ቲናና አጋቹ ቲናና አጋቹ እጅጉን በከባዱ ጦርነት ውስጥ ናቸው። እሱ አንቺ ነሽ አባዬን ያስወጣሹ ብሎ ሲላት፣ አይ አንተ ራስ ገድየዋለሁ ብለኸኝ ጓሽተኸኝ ነበረ። እና ደግሞ የገንዘቡ ምንጭ አባዬና አባዬ ብቻ ነበር። አሁንም እሱን አሳጥተኸኛል። ስለዚህ ከፈለክ ግደለኝ እንጂ ገንዘብ የለኝም። ገንዘብ የምትፈልግ ከሆነ ትሁትንና አልያ ደግሞ እራሱን አባዬን ካልሆነ ካሊብን ማገት አለብህ። አንቺ እማደርገውን ነገር እየነገርሽ ነው። እንግዲህ መስማት ካለብህ ይሄው ነው፣ መስማት ካላለብህ ደግሞ አርፈ ብትቀመጥ ይሻልሃል፣ ብላ አለችው። እምሰራልሽ፣ እማለቅሽ፣ መስሻል፣ እለቅሽ